ኧረ ገኝ ወንድም አለም ምን እንዴት ነው የምትደበቅ እኔ እኮ እህትህ ነኝ አይነፈሩኝም እኮ አይነፈሩኝም ነው ግን አንተ ፍጽገችንን መጥፋን ቢያለህ ምን አሜሪካ ሜዲ ናፍቋል አላለም ምንድነው አሜሪካ ምንድነች አሜሪካ ጀስት አሜሪካ እዛም ነጭ እዚህም ነጭ አሁንም መሄድ ይችላል ማለት ያው ስንት ቤተሰብ አለው እዛ። ማን ይከለክለኛል አሜሪካ መሄድ። ፍልጎን ፍልጎ ምናምን የሚለው እኮ ሱዳን ላይ፣ ጅቡቲ ላይ ተቀምጣ ነው። ሱዳን እዚያ ብሎ የሚያወራ የመደብ ላይ ቁጭ ብሎ ነው። በፋኖስ ብሎ በፋኖስ ነው። ፈረንሳይ ጎዳ ነው ያለችው

ወገን ሁላችሁ እዚ ያላችሁልሁላችሁም ሜይ ሶስት በኢሮፕ አቆጣጠር ዋት ነው በኢትዮጵያ አራት ሰዓት የሚሽት በኢሮፕ ደግሞ ዘጠኝ ሰዓት ከምሽት አንተ ካሸነፍክ ማለት ነው። እኔ ቅጣቱን የጃኒን ቅጣት እኔ ላርግ ነው።

በኢትዮጵያ ደግሞ አራት ሰዓት ምሽት በኢትዮጵያ ደግሞ ከምሽቱ አስር ሰዓት አራት ሰዓት ነው፣ አስር ሰዓት ነው። የአንድ ሰዓት ነው እኮ ልዩነት ያለን ከኢትዮጵያ እኮ አስር ሰዓት ነው እኮ፣ አራት ሰዓት እኮ አይደለም የሚባለው አስር ሰዓት ከምሽቱ አስር ሰዓት የአንድ ሰዓት ልዩነት አለን ስላልኩኝ ነው ወገን፣ እንድትረዱኝ ነው። ያው በዚህ አገራችን ዘጠኝ ሰዓት በእሱ በኢሮፓ ዘጠኝ ሰዓት ማለት ነው። በኢትዮጵያ ለምን በለሊት አደረጋችሁት? ምክንያቱም የእኛ እረፍት ነው፣ የእረፍት ጊዜ ነው። መሄድ ሦስት ነው። በእንትን ደግሞ በአሜሪካ ምናምን ደግሞ የጠዋት ቀን ነው። ምክንያቱም ስራ የማይሰራበት ቅዳሜ ስለሆነ ስራው የሆነው ጠዋት ስለሆነ እንደዛ አስበው። ኢትዮጵያ ያላችሁ አሪፍ ጊዜ ነው። አራት ሰዓት ማለት ብዙ እንትን አይደለም። አቢሲና በአሜሪካ ያሱ አሜሪካን አላወቅኩት፣ ማርያም ግን አሜሪካን ቀን ነው የሚሆነው በእነሱ በእናንተ ቀን ነው ላይክ ምሳ ሰዓት አካባቢ ሊሆን ሲል ማለት ነው። ከነገው ቢያ በቃ ከነገው ቅዳሜ ሳምንት ማለት ነው። በኢትዮጵያ አራት ሰዓት ከምሽት አይታችም፣ ሶስት ሰዓት ተኩል ሲሆን ነው የዛን ጊዜ ታፕታፕ እያደረግን እንጠቃለን። ኔክስት ዊሳ ስድያ ጋይስ ብኤሌትራ ሰዓት ክንደ እዩ ንሓጎ ሓተተ ጋይስ፣ ብር የትኬት መግዣኖሽ ወደ አሜሪካ መሄጃ ነው። ብራ ብር ስንል አይ እንድትገናኙ የሚፈልጉ ሁሉ መጥታው ጊፍት ይሰጠዋል። ከዛ ትኬት ትንገዛና አሜሪካን ወንድማችንን እልል ብለን ሸኘዋለን። እኔ ለመንገድ የሚሆን ቆሎ ዳቦ፣ ቆሎ፣ በሶ ምናምን እያዘጋጅልለ በሰርጉ ጊዜ እንዴ ወንድም ያግብተው እንደ ቀላል መጣለው የት ሚሆን። እኔ ግን ደስ የሚለኝ እዚህ ሱዲን ምድራቸው ነው የሚሻለው። ተመር ተምር ላይ እኮ በጣም ነው የምታምረው። ሲጂን ትልቁ መርከብ ላይ እዚ ትልቁ መርከብ ላይ እዛ ውስጥ ነበር ምድራቸው። እውነት እግዚአብሔርም አንዱን ክፍል ይዘው እና እዛ ላይ በቃ ሁላችንም ነጭ ነጭ ለብሰን እኮ አሁን እንዳትረሳው። እዚህ የምትመጡትን ግን ቢሆኑም ሰርጋችሁ መርከብ ላይ ባደረግላችሁ ደስ ይለኝ ነበር የመርከብ ቦኒቷን እየሰማን።

ማትወደ ሰዎች እና አድማጮች ፎሎ አታሉ። እናንተ ፎሎ አስነሱት፣ እንደ ቲቲ ማለት ነው። አስነሱት ቅጥቅጥ ሳያደርገው ፎሎ። አይ ለእሱማ ለምንድን ነው ትኬት ምንገዛለት? ምግብ እንግዛለት እንጂ ፓኬጅ እንግዛለት። ይህ የሚሆን ተሳቀቀ እንትን ሙቅ እየጠጣኩ ታውቂያለሽ። ግን ለመጀመሪያ ጊዜ ወንድን የቀጠቀጠኝ ነው። ለመጀመሪያ ጊዜ ደግሞ መቀጣቀጦ ሳይጨረሽ እስከ መጨረሻ የወረጠ ደግሞ ብን መልስ እኳ አልሰጠም። በአንድ ላይ ተሰብስበው በእግሩ ይቀጠቀጠታል። በጣምጠበቃ ሄደ ጠፋ። እቴቴ ደግሞ ሶሪ ሶሪ ረስቸው ነው። መልዕክት ማርያም በተለይ አንዳንዶቻቸው ሪከርድ የምታደርገው ያንዳቸው ሪከርድ አድርጋችሁ ስጡት። እቴቴ የአንቺን አካውንት ኮንትሮል አድርጎታል፣ ወስዶታል። ራሴን የተናገርኩት ለንገር የወሰደው የለም ከኔ ጋለ የንን ከሷ ጋ ገባ። በቲክታክ እና በኢንስታግራም መሴጅ ያየዋል። በ በሌላ ብትሄድ ብጽፎም አገኘዋለሁ። ለምን በሌላም አትጽፍም? በድሮንም ልክ አትጽፍም አገኘዋለሁ። ከአንተ ተደብቆ ለእሷ ሊጽፍ ማርያምን እናትት ታገኘት ምስኪኑ እኮ ነው፣ ምስኪን እኮ ነው። አሁን እንደው እውነት ከአንተ እሱን የምታስበልጥ መሰለው እንዲ፣ አንተ ባታየው እራሱ እሷ ትነግርሃለች እኮ እንዲ። እዚህ አደባባይ ላይ እኮ ሽንጧን ገትራ ተከራክራለች እኮ እንዲ። ሚስት ማለት ፍቅረኛ ማለት እንደዚህ እኮ ነው። አሳልፋ አልሰጥም ማለች እኮ። በቃ አንሰጥም፣ ልጃችንን አትንኩብን። ሁለቱም ሚኛስሳላልችዋ ወሲዳቶ አባ ላምባ እና ወሰድን እኮ በቃ ጠቅልለሽ ማርያምን። እዚህ የነበረው እሱ የሦስት ቀን የአራት ቀን ጦርነት ወጣት ማንም የተናገረ ወጣት የለም፣ ያለ ባለጌ እናት ብላ መጀመሪያ የራሳቸውን ልጆች ያልቀጡ እኮ ናቸው ሲሳደቡ የነበረው እግዚአብሔርን

ወገንታት እና ህዝብታት ሶስት፣ ይህ ሰው ሰብሰባችሁ ምን እያወራችሁ ነበር? አንተን እያማነህ ነበር። እንስሳ አስቀምጠች ሰውን እንዴት ታሚያለሽ? ኧረ በስመ አብ። ባይሆን አንድ አንድ ሀሳብ ልሰጥ ነው የመጣሁት። አይንክ ከናንተ ይሻላል ብዬ አስባለሁ። የጌሙ ቀን ኢንትራንስ ብናረግበት የሚል ሀሳብ አስብ እየነዳው አስብኩና፣ ምን ነው ቦድካ ቦድካ ዊስኪ ምናምን አለው በነጻ ምንድኛ እና ኢንትራንስ እንትን አላረገው አሰብኩ። ቆራጭ ናሆም፣ አሁን ስትሄዱበት የነበረው ልጅ

ደግሞ ሙሉ ያዘጋጅቸዋሉ። ያልከኝን ነገር መች ይዘነውን እንውጣ እንዴ? አረ እኔ ዝግጁ ነኝ። እኔ ሙዙን ይዤ እመጣለሁ። አንቺ ያን ሰሃኑን ይዘሽ ትመጫለች። በአሁኑ ግን ሰፋ አድርጊው እዚህ እንዳይዘጋብኝ። አረ ተለቅ ያለውን ይዤ እመጣለሁ። ለዛውም ጥቁር ብለኝ የለም። ይሄ የእናቶች ቡና ሞቀጫ ሲሆን የትልቁ ጌሾ ሞቀጫው ትልቁ እሱን ነው የዘመመጠው። ሻ አንተ ወቀጣ ምናምን እያለን ነው። ምን ሰራ ዘነዘና ነው ለጌሾ ወቀጣ። ማንም በርበሬ ነው በርበሬ ነው ጥቁር በርበሬ ፈሰ ቁ በርበሬ ነው ነው ነው ምርጥ የማረቁ ጥቁሩ በርበሬ ውቀት ዝም ብለህ የማይነካ ሰው ይነካው ራሱን ዩቲዩብ አስር ሺ ገባ ሀያ ሺ እስከምገባ ሰብስክራይብ ድረስ ጓያውን አልፋታው ሀያ ሺ ስገባ ድረስ ከዛ እሱን በጓያው